ይህ ግን ማለት ነው ሄሉዬ፣ የእውነት በጣም ነው የምታሳዝነኝ። ለምን እንደሆን አላቅም። ምክንያቱም ቶሎ የማፍቀር ልባላት፣ ቶሎ ሰው የማመን ልባላት፣ ባመነቹ ልክ ደግሞ ብዙ ጊዜ ስትጎዳ እናያታለን እና ሄሉ በጣም የሌለ ነው የምታሳዝነኝ። ያው እንዳልክም አሁን ላይ እንዳልከው ሽማግሌ ልከህ እንዳልከውም ደግሞ የምጽፋቸው ጽፎች ይገራርማሉ። ሄሉዬ ፍቅራችን በድጋሚ ያብባል። ሄሉዬ እመኝኝ፣ እንጋባለን፣ የሚያማምሩ ልጆች እንወልዳለን የሚል እንግዲህ ያው የልብ ትርታን የሚሰጡ ጽፎች ስታጋራ ለተመልካቹም እያየንም ነው እየታዘብንም ነው ማለት ነው። ግን ቢሆንም እንዳልክ ያው መንፈስ ተሰርቶብህም ቢሆንም ወጣም ወረደም ያው ሄሉዬን ያው ጎርታት አልፋል። በተለይ አሁንም ባለችበት ሁኔታ ሄሉ ሰው የሚያስፈልጋት ጊዜ ነው። በጣም ነው የምታሳዝነው። ሰው ታምናለች ቶሎ፣ ሰው ትቀርባለች ቶሎ። በቃ እኔ እንጃ፣ ስነ ምግባሯም፣ በራሷ ያላት ኮንፊደንስም፣ ሄሉዬ የምትገርም ልጅ ናት። ግን እንደ ልቧ ታማኝና ልቧን የማይጎዳ ሰው እስካሁን አላገኘችም። ያው አሁን አንተ እንዳልከው መግቢያው ላይ እንደው ሽማግሌ ልልክ ነው ምናምን ብለ እንግዲህ አሳዳጊ አባቴ ናቸው ላልከውም እንግዲህ ስትነግራቸው እንኳን እሷ ያው እኛም የእውነት መስኖን ደስ ብሎናል። እኔ ግን ያው ሽማግሌ ልልክ ነው ምናምን ምግቢያው ላይ ሲለኝ እንዳልክ ሲል ቪዲዮ ላይ መቼ ተገናኝተው መጀመሪያ ሽማግሌ ከመላክ በፊት አሁን ሄሉ ያለችበት ሁኔታ ጥሩ አይደለም፣ ሄሉን መጀመሪያ አግኝቷት ማሳመን አለባት እያልኩ ነበረ። ቪዲዮን ሳይ ነበረው ማለት ነው ቤተሰቦችና ያው መጨረሻውን ማየት ይጠቅማልና እስከ መጨረሻው ስላየው ጠቀመኝ። የእውነት ለመናገር ያው ጋሼ ሲናገሩ እንደሰማሁት ራሱ የእሱ አሳዳጊ ናቸው ያላቸው አባት ስለ ሄሉ ባህሪ ሲገልጹ የእውነት ይገርም ነበረ። ትህትናዋ፣ በቃ መልካም ልብ ያላት ልጅ ናት። እንዴት ብለው ነበረ የደነገጡት። የእውነቴን ነው እምላቸው ስለ ሄሉ ባህሪ ሲናገሩ ይገርሙ ነበርና እኛ ብቻ የሄሉን መጨረሻ አእምሮ ነው ማየት የምንፈልገው። አሁንም ደግሞ ያለችበት ሁኔታ ጥሩ አይደለም። ግን ደግሞ እንዳልክ አሁን ደግሞ ሄሉን አግኝታት እንደበፊት በፊት ለመመለስ ያው አሁን ላይ ሊከብዳትም ይችላል። ቶሎም ወደዛ ላትመለስ ትችላለች። ግን ደግሞ ብትመለስ እንደማትጎዳት ተስፋ እናደርጋለን፣ በድጋሜ ማለት ነው። ወጣም ወረደም ያው እንዳለው እንዳልክ መንፈስም ተደርጎባት እሷንም ሳይረዳ መቸኮልም አንዳንዴ ዋጋ እንደሚያስከፍልን ሲናገር ነበር። ና አዎ፣ መቸኮል በጣም ዋጋ ያስከፍላል። እንደ ሄሉ የሴትማ የእውነት ሄሉን ልቧን የጎዳችሁ ወንዶች በሙሉ እንደ ሄሉ አይነት ሴት አታገኙ። ቁም ነገር ነው የምላችሁ። ቶሎ ለፍቅር የምትንበረከቅ ንጹህ ልብ ያላት፣ ሰውን ማመን የምትችል አይነት ልጅ ብትኖር ሄሉ ናት። ባመነችሁ እና ባፈቀረችሁ ልክ ደግሞ ስትጎዳ የምናያት እሷ ነች እና ብዙዎቹ ይቀርቧታል፣ ብዙዎቹን ታምናለች። እንደዛው ደግሞ ጎርተዋት ነው የሚሄዱት። የሚገርመው ነገር ማለት ነው እና ምናልባት ያው ቅድም ብያዋለው ምናልባት መጨረሻውም ሊያምር ይሆናል። እኛ ጥሩ ትዳር ሰጥቷት፣ ጥሩ አፍቃሪ ሰጥቷት ከአንተ ጋ ብትሆን እንደምትመኘው ለኦዲየንሱ እንደምታካፍለው ሀሳብን ፍቅራችን በድጋሚ እመኘኝ ያብባል በድጋሚ ተጋብተን ሄሉዬ ልጅ እንወልዳለን ምናምን የምትለውን ነገር በተግባር ብታደረገው ብለን እናስባለን ከወሬ የዘለለ ማለት ነው ቤተሰቦቼ ያው ብዙዎቻችሁ ቅመሞች ሄሉዬና እንዳልክ በፊት በመጡት ሁኔታ ራሱ ተቀባይነት አግኝተዋል በሆዲንሱ ዘንድ ማለት ነው እና እንዳልክንም ብዙዎቻችሁ ትወዱታላችሁ ልክ ሄሉንም በምትወዱት ልክ ማለት ነው እና ቢጋቡ ልጅ ቢወልዱ ልክ አሁን በአንደበቱ የሚናገረው ለእናንተ የሚያካፍለውን ሁሉ በተግባር ቢያሳየን ደስ ይለናል። እሱንም ግን ያው የሄሉ ፈቃደኝነት ያስፈልጋል ብዬ ነው የማስበው። እኛ ያው ቢጋቡልን፣ ቢወልዱልን ስላለን ወንደሞ እንዳልክ ስለተመኘው አይደለም። ሁላችሁም ያው በጸሎታችሁ በደዋችሁ አስቡኝ ብሏል። እውነት ነው፣ እናስባለን። አብሽር፣ ችግር የለውም። እንዳልክዬ፣ ለአንተ ብቻ ይሳካል። ግን መጀመሪያ የሄሉ ፈቃድ ያስፈልጋል። አሁን በድጋሚ ራሱ እንዳልክ፣ እንዴት ነው ምታምነህ? አሁን አንተ መንፈስ ተደርጎብኝ አሁን ተገለጠልኝ መቸኮሌ ዋጋ አስከፈለኝ ያልከውን ሁሉ አሁን ለሄሉ ብትነግራት ነግራት፣ የተጎዳ ልብ፣ የቆሰለ ልብ ነው የያዘችው እና እንዴት አድርጋ ለሁለተኛ እድል ሰጥታ እንደምታምን አላቅም። ሲቀጥል ደግሞ ያው ከአብ ጋር ያው ሌላ ጦርነት ውስጥ የምትገቡ ይመስለኛል። አብ ያው ሄሉን አሁን ባነችበት ሁኔታ ቢጎዳትም ከሱ ጋም ሌላ የፉክክር ነገር ውስጥ ይገቡ ነው ማለት ነው። ቤተሰቦች ማንም ሰው መቼም የጣለበትን ሲያነሱበት አይወድም አለ እንደዚህ አይነት ነገር ማለት ነው እና ለማንኛውም ያው ቅመሞች እንደተመኙትም እኔም ከእነሱ ውስጥ አንዷ ነኝ። ቢያረግላችሁ ቢሰምርላችሁ ደስ ይለናል። ግን ደግሞ ያቺ የተጎዳችው ልጅ በፊት ጎርታ ትሄዳለች እና እንዳልክ ያው ተነጋግራችሁ ቢሆንም የተለያያችሁት አንተ ያው በዛ ጊዜው ሄሉዬን እውነት በብዙ ነገር ጉርታታል ሊያመነችህን ያህል አሁን ተመልሳ ደግሞ ያንን ልቧን ለአንተ ለመስጠት እውነት አምና የእውነቱን ነው ወይ ብላ ለማመን እንኳን፣ እሱ እውነት ለመናገር እኔ እራሴ አሁን ላይ ይከብደኛል።